አ ዋንስ በዶናልድ ትራምፕ አደራዳሪነት በዩክሬን በጣም የተነገረላት ከፊል የተኩስ አቁም ስምምነት የዩኤስ ፕሬዝዳንት እና የሩሲያ መሪ ቭላድሚር ፑቲን የስልክ ጥሪ ከበቃ ብዙም ሳይቆይ ፈርሷል ተብሏል። ሰላም እንዴት ናችሁ? የተከበራችሁ የሾላ ሚዲያ ተከታዮች፣ በዛሬው እለት የተሰሙ ወቅታዊ መረጃዎችን ወደ እናንተ ለማድረስ ተዘጋጅተን ቀርበናል። እንድትከታተሉ በአክብሮት ተጋብዛችኋል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና እንጠይቃችኋለን። አሁን በዝርዝር የያዝናቸውን መረጃዎችን እንደ ቅደም ተከተል እናስደምጣችኋለን። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ተናገሩ። ኦስማን ይህን የተናገሩት ማክሰኞ መጋቢት 9 2017 ዓ ም መቀመቻውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤስ ገጻቸው ባሰፈሩት መረጃ አስታውቋል። ማክሰኞ ጠዋት በኤርትራ የውጭ ጉዳይ ሚኒስትር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት አምባሳደሮችና የዲፕሎማቲክ ኮር አባላት፣ እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሓት ክንፍ የአገሪቱን ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ማውቀሱ አይዘነጋም። የኤርትራው ውጭ ጉዳይ ሚኒስትር በሰጡት ማብራሪያ ሶስት ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ የቀረቡ ሀሰተኛ ክሶችን የሚመለከቱ እንደሆኑ በማስታወቂያ ሚኒስቴሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው የኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ፣ ይህንን ተከትሎ የመጣው የዲፕሎማሲያዊ ዘመቻ እና አብሮት ያለው ታንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህንን ማብራሪያ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ ማስተዳደር አቶ ጌታቸው ረዳ ጋር በመሆን ተመሳሳይ አዲስ አበባ የሚገኙ ዲፕሎማቶች ማብራሪያ ከሰጡ ቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና ርእሰ መስተዳድሩ አቶ ጌታቸው ባለፈው ሳምንት ዓርብ መጋቢት አምስት 2017 ዓ ም የሰጡት ማብራሪያ በትግራይ ክልል በህወሓት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የጠጠራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካተተ። የህዝብ ተወካዮች ምክር ቤት ትናንት መጋቢት ዘጠኝ ቀን ሁለት ሺህ አስራ 2017 ዓ ም ባደረገው መደበኛ ስብሰባ ምክር ቤት አባላት በረቂቁ ላይ ለስምንት ደቂቃ ያህል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂ ከዋዡ ማብራሪያ ላይ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፋንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፋንድ ፈጣን፣ አስተማማኝ፣ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓትን ተግባራዊ ለማድረግ በሀገር በቀል አቅም ዜጎች፣ ማህበረሰብና ተቋማት እርስ በርስ በመደጋገፍ የአደጋ ስጋትን የመከላከል የማቅለል የዝግጁነት የምላሽ የማጋገም ና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ለማስቻል ትል የያዘ ስለመሆኑ ተብራርቷል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥለት ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት አረቦን ክፍያ ና ከማንኛውም የአክሲዮን ዲቪዲዮን ድርሻ እንደሚሰባሰብ ተመላክቷል። በተጨማሪም ከበረራ ትኬት ሽያጭ፣ የቴሌኮሚኒኬሽን አገልግሎት የሚሰጡ ድርጅቶች ለድምጽና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከፓስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ፣ ከማንኛውም የንግድ ፈቃድ በሚወጣበት በሚታደስበት ጊዜ በቁርት የሚታሰብ እንደሆነም በረቂቁ ተከቷል። የአሜሪካ ድምፅ ራዲዮ ስርጭት ማቆሙ አማራጭ ድምፆች እንዳይመጡ የሚያደርግ ውሳኔ ነው ተባለ። ከተመሰረተ 83 ዓመታትን ያስቆጠረውና ና በኢትዮጵያ የሚነገሩትን ጨምሮ ከ50 በላይ ቋንቋዎች ሲሰራ የነበረው የአሜሪካ ድምፅ ራዲዮ ወይም በምጽረ ቃሉ ቪኦኤ ስርጭቱን እንዲያቆም መደረጉ አማራጭ ሚዲያ ያጡ ህዝብ ድምፆች እንዳይሰሙ ያደርጋል ተባለ። ከባለፈው ቅዳሜ መጋቢት 6 ቀን 2017 ዓ ም ጀምሮ የአሜሪካ ድምፅ ራዲዮ ወይም ቪኦኤ የሰው ሀብት ዳይሬክተር ለጠቋሙ ቋሚ ሰራተኞች አስተዳደራዊ ረፍት እንዲወስዱ ና ስራ ፕሮግራሙ ደብዳቤ ላካላቸው። በሁሉም ቋንቋዎች ይሰራቹ የነበሩት ፕሮግራሞቹም ወዲያውኑ ስርጭታቸውን አቁሟል። የሚዲያ ተቋሙ በኢትዮጵያ በ1974 ዓ ም በአማርኛ እንዲሁም በ1988 በኦሮምኛ ና በትግረኛ ቋንቋዎች ስርጭት መጀመሩን መረጃዎች ያስረዳሉ። ይህ የሬዲዮ ጣቢያውን ከስርጭት የማስቆም ውሳኔ በዶናልድ ትራምፕ ፕሬዚደንታዊ ትእዛዝ አማካኝነት ነው። ከዚህ ውሳኔ በኋላ የአሜሪካና ና የምዕራብያውኑ የአመስ ሴት እንደሆነ የሚናገርለትን የሚዲያ ነፃነት የተጋፋ ውሳኔ ነው በማለት የሚዲያ ና ጋዜጠኝነት ተቆርቋሪ ድርጅቶች አወገዙት ነው። ውሳኔው በጋዜጠኝነት ላይ ጫነካ ማሳደሩ በተጨማሪ በሺዎች የሚቆጠሩ የሚዲያ ሰራተኞቹ ላይ አደጋ የጣለ ስለመሆኑ በርካቶች እየገለጹና እየጠቀሱ ነው። የቪኦኤ መዘገትን በተመለከተ የጋዜጠኝነት መምህርና ጋዜጠኛው ዶክተር አየለ አዲስ ለሪፖርተር በሰጡት አስተያየት የአሜሪካ ድምጽ ሬዲዮ ምንም እንኳን ዓለም አቀፍ ሲታቋም የነበረ ቢሆንም አካባቢያዊ አጀንዳዎችን በአካባቢያዊ ቋንቋዎችና ብዝሀነት ላይ በመስረት ከህዝቡ ጋር ቅርበት እንደነበረውና አማራጭ የሀሳብ ገበያ ነበረ ይሉታል። ሚዲያው ዲሞክራሲ በሌላቸውና አምባገነን መንግስት ሉባቸው ሀገሮች ድምፅ በመሆን ያገለገለና የነፃውን ጋዜጠኝነት ዓለም በማንጸባረቅ እንደ ሞዴል የሚወሰድ ነበር ሲሉ ተናግረዋል። ለተማሪዎቻችን እንደ አንድ ምሳሌ የምናሳየው እና የምናቀርበው ሞዴል የሚዲያ ተቋም አድርገን የምንወስደው ቪኦኤን ነው ብለዋል። በዶናልድ ትራምፕ አደራዳሪነት በዩክሬን በጣም የተነገረለት ከፊል የተኩስ አቁም ስምምነት የዩኤስ ፕሬዝዳንት እና የሩሲያ መሪ ቭላድሚር ፑቲን የስልክ ጥሪ ካበቃ ብዙም ሳይቆይ ፈርሷል ተብሏል። ፕሬዝደንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬንን ኃይል ማመንጫዎችን ላለመምታት ቃል እንደገቡ ተዘግቦ ነበር። ፑቲን ይህንን ያሉት ከአሜሪካ ጋራቻቸው ዶናልድ ትራምፕ ጋራ ካደረጉት የስልክ ውይይት የሩሲያው መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርጎታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ያረቀቁት ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉትን የመሳሪያና የመረጃ አቅርቦት ካቆሙ ብቻ ነው ብሏል። የዩክሬን ሀገር የሆኑ አውሮፓያኑ ሀገራት ከዚህ ቀደም ይህን የፑቲን የቅድመ ሁኔታ እንደማይቀበሉት አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደ የተደረገው ንግግር እንደሚቀጥልም በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግሯል። ሩሲያ ከስድስት ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅ ችላለች። ማክሰኞ ላት ትራምፕና ፑቲን ካደረጉት የስልክ ልውውጥ በኋላ አሜሪካ ባለፈው ሳምንት ስታሰ የነበረውን አቋም የለወጠች ይመስላል። ነገር ግን ሁለቱ መሪዎች ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያሹ ማስማማታቸው ተሳምቷል። ይሁን እንጂ ሁለቱ መሪዎች በኃይልና በመሰረተ ልማት ላይ የሚደርሰውን ጥቃት ለማስቆም ያደረገው የሰላሳ ቀን የተኩስ አቁም ስምምነት ከተፈጸመ ከአንድ ሰዓት በኋላ አርባ የሩሲያ ሰው አልባ አውሮፕላኖች ወደ ዩክሬን አየር ክልል በመብራር በሰሜናዊ መስራቅ ዩክሬን ሱሚ የሚገኘውን ሆስፒታልን ጨምሮ የሲቪል ህንፃዎችን በመምታቱና በስሎቬንስክና በዶንቴስክ ክልል የሚገኘውን የኢነርጂ ማከፋፈያ ጣቢያ ማትቷል ተብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ማክሰኞ ማታ ለጋዜጠኞች ሲናገሩ አየህ ቀድሞውንም ይህ የተኩስ አቁም እየሰራ አይደለም ብለዋል። ዘለንስኪ ሩሲያ ያደከመውን የተኩስ አቁም ስምምነት ካላከበረች ዩክሬን ትወጋለች። ሩሲያ የኃይል መሰረተ ልማትን የምትቀትልበት ሁኔታ አይኖርም፣ ዩክሬን ምላሽ የማትሰጥበት ሁኔታ አይኖርም ብሏል። የማክሰኞ ምሽቱን ድብደባ ተከትሎ በክራስኖዶር የሚገኙ የሩሲያ ባለስልጣናት የዩክሬን ሰው አልባ አውሮፕላን ጥቃት በነዳጅ ማከማቻ መጋዘን ላይ ዛሬ የእሳት ቀጠሎ አስከትሏል ሲሉ፣ የሩሲያ መከላከያ ሚኒስቴርም የዩክሬን ድሮኖች ወደ ሩሲያ አየር ክልል መግባታቸውን ዘግቧል። በትራምፕና በፑቲን መካከል በተደረገው በጉጉት ሲጠበቅ የነበረው የአሜሪካ ዲፕሎማሲያዊ ጥረት ከሳምንታት በኋላ በኋላ በደረሰው የሩሲያ ጦርነት በዩክሬን ውስጥ መፍትሄ ለመፈለግ ዋሽንግተን የክሬምሊን መሪን ለማሳመን ሞክሯል። ለሰላሳ ቀናት የሚቆይ የተኩስ አቁም ሀሳብ እንዲቀበል ቀድሞውንም በኬቭ ስምምነት አድርጎበታል። ይሁን እንጂ ሩሲያ በሲቪልና ና በኢነርጂ መሰረተ ልማት ላይ በከፊል የተኩስ ማቆም ስምምነትን ብቻ ተስማምቷል። ዛሬ ፑቲን ሙሉ በሙሉ የተኩስ አቁም ስምምነትን ውድቅ አድርገውታል ሲል ዘለንስኪ አትኖት ሰጥተዋል። በሩሲያ ላይ ያለው ጫና ለሰላም ሲባል መቀጠል አለበትም ብሏል። ከአራት መቶ በላይ ፍልስጤማውያን መገደላቸው ሪፖርት የተደረገበትን የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔተንያሁ ተናገሩ። እስራኤል በጋዛ ሰርጥ በሀማስ ላይ ውጊያውን በሙሉ ኃይል ጀምራለች ሲሉ ኔተንያሁ ማክሰኞ ምሽት መጋቢት 8 ቀን 2017 ዓ.ም ገልጿል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረማዳን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበረ የአይንማኞች ተናግሯል። በቦታው አስክሬኖች ወድቀው የቆሰ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውንም አሰቃቂ ብለውታል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሀማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስቴር በዚሁ ጥቃት ከአራት መቶ በላይ ሰዎች መገዳላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። ባክሰኞ ዕለት በቤት ለሃያ ራፋ ኑሴይራት አልማዋሲ ላይ እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ወር ጀምሮ የነበረውን አንሰራዊ ሰላም ያደፈረሱ ሲሆን ሆስፒታሎችን በድጋሚ በቆሰሉ ፍልስጤማውያን ተሞልተዋል። የተኩስ አቁሙ አሸማጋይ የሆናቸው ግብጽ ይህንን የእስራኤል ጥቃት በጽኑ አውግዛለች። የአየር ጥቃቶቹን በተኩስ አቁም ስምምነቱ ላይ የተፈጸመ አይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እየጨመረ መሆኑንም ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ ተናግረዋል። ከአፍሪካ አህጉር ለዓለም ዋንጫ የሚሳተፉ ሀገራትን ለመለየት የሚደረገው የማጣሪያ ጨዋታ ከወራት በኋላ በዚህ ሳምንት ቀጥሎ ይከናወናል። በዚህ ሳምንት የሚደረጉት ጨዋታዎች የሀገራት እጣ ፈንታ የሚወስኑት ይሆናሉ። ምድባቸውን በበላይነት አሸንፎ የሚያጠናቅቁ ዘጠኝ ሀገራት ካናዳ፣ ሜክሲኮና ዩናይትድ ስቴትስ በጋራ በሚያዘጋጁት የዓለም ዋንጫ ላይ በቀጥታ ተሳታፊ ይሆናሉ። ሁለተኛ ሆኖ የሚያጠናቀቁ ጥሩ ነጥብ ያሰባሰቡ አራት ሀገራት ደግሞ በጥሎ ማለፍ ቀሪውን አንድ ቦታ ለማግኘት የሚፎካከሩ ይሆናል። ካለፉት የማጣሪያ ጨዋታዎች በኋላ ናይጄሪያ ሴኔጋል ና፣ ቱኒዚያ አሳልጣኝ ቀይሯል። ኢትዮጵያና ምድቡን በበላይነት የምትመራው ግብጽ ሶስት ነጥብ ብቻ ያላት ኢትዮጵያ ከምድቡ ግርጌ በአንድ ከፍ ብላ አምስተኛ ደረጃ ላይ ተቀምጣለች። የሊቨርፑሉ አጥቂ ሞሐማድ ሳላ አገሩ ለአፍሪካ ዋንጫ ማጣሪያ ስታደርግ የነበራቸውን የመጨረሻዎቹን ጨዋታዎች እንዲያርፍ ቢደረግም ከኢትዮጵያ ጋር በሚደረገው ጨዋታ እንደሚሰለፍ ይጠበቃል። ግብጽ በቀጣይ ከሴራሊዮን ጋር ስትጫወት፣ ኢትዮጵያ ደግሞ ጂቡቲን ትገጥማለች። በምድቡ ካሉት እንደ ግብጽ፣ ቡርኪናፋሶ፣ ጊኒቪሶ እና ሴራሊዮን ካሉ ሀገራት እና እስካሁን ከሁለቱ ነጥቦች አንጻር ኢትዮጵያ ወደ ዓለም ዋንጫው ለማለፍ ከበድ ፈተና ይጠብቃታል። ለመሆኑ በዚህ ሳምንት ከሚደረጉ የመጣሪያ ጨዋታዎች ምን ይጠበቃል? ውጤት ለማግኘት ጫና ካለባቸው አፍሪካ ሀያላን ሀገራት መካከል ናይጄሪያ ተጠቃሽ ናት። በምድብ ሶስት አንድም ጨዋታ ሳታሸንፍ በአራት ነጥብ ሩዋንዳን ተከትላ ሁለተኛ ደረጃ ላይ ተቀምጣለች። የቀድሞ የማሊ አሰልጣኝ ኤሪክ ቼሌ ጫና ውስጥ የገባውን ብሔራዊ ቡድን ለማሰልጠን ተስማምተዋል። ኪጋሊ ላይ ሩዋንዳን ከገጠሙ በኋላ በሜዳቸው ደግሞ ዚምባብዌን ያስተናግዳሉ። እግር ኳስ በጫና የታጀበ ነው ብሏል አሰልጣኝ ኤሪክ ለቢቢሲ ስፖርት አፍሪካ ሲገልጹ። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ የያዝናቸው መረጃዎች እዚህ ጋር አበቃን። ስለምጠደምቱ እናመሰግናችኋለን። መረጃዎች ተመቷችሁ ከሆነ ሳብስክራይብ፣ ላይክና ኮሜንት በማድረግ እንድታበረታቱ እንጠይቃለን። ነገ በዚህ ሰዓት በሌላ መረጃ እስክምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። አላማችን ህዝቦች ሁሉ ሰላምና ጤና ተመኘን። ሰላም ሁኑ።